ልብስ ከተንለት ራሱ አጥቦ ስቲም አድርጎ ኦልሞስት 95% አድርጎ ይሰጠናል። ድምፅ እንደነገርኳችሁ ዳይሬክት ድራይቭ ሲሆን ምንም አይነት ድምፅ አይኖርም። ቫይብሬሽን አይኖርም። ኢነርጂ ኮንሰፕሽኑ በጣም ዝቅተኛ ይሆናል። ኢንዳይሬክት ግን ሲሆን በቤልት ስለሚሆን ኢነርጂ ኮንሰፕሽኑ ከፍተኛ ነው የሚሆነው። ቫይብሬሽን ይኖራል። ድምፅ ይኖራል። ፕላስ ዱራቢሊቲያቸው ላይም በጣም አፌክት ያደርጋቸዋል ማለት ነው። ስቲም እያደረገ ፕላስ ደግሞ ድራይ ስላላቸው እነዚህ 199 ፐርሰንት ማድረቅ ይችላል ማለት ነው። ከዚህ የምንጠቀመውን ልብስ አውጥተን መልበስ እንችላለን ማለት ነው። በአንድ አውር ውስጥ አጥቦ አድርቆ ኮምፕሌትሊ ማድረቅ ይችላል ማለት ነው። መጀመሪያ በዋነኝነት የውሃው ሁኔታ ይወስነዋል። ውሃ ላለበት ቦታ ሁለቱንም ሊያረግ ይችላል። ውሃ ከሌለ ግን አውቶማቲኩን ቢወስድ ቤት ቁጭ ከማረግ ውጭ ምንም አይነት ፋይዳ አይኖረውም ማለት ነው። ለዛ ውሃ ዴይ ቱ ዴይ የሚመጣ ሮቶ ታንከር ፓወር ያለው ውሃ ካለ አውቶማቲክንም መጠቀም ይችላል። ከሌለ ግን ለኛ ሀገር ላይፍስታይል አብዛኛው ሰው እየተጠቀመ ያለው ማንዋሉን ነው ማለት ነው። አንደኛ እንደነገርኳችሁ የውሃ እንትን ይወስናል። ሁለተኛ ደግሞ ቦታ ፊት የሚደረግ አሁን አውቶማቲክ ስትፈልጉ ግዴታ ቦታ ተሰርቶለት ከውሃ ጋር ኢንስታሌሽን ዳይሬክት መሆን አለበት። ፍሳሹን ዳይሬክት እንትን መጠቀም አለባችሁ። እነዛ እነዛን ነገሮች በደንብ ካመቻቻችሁ በኋላ አውቶማቲክ ልትጠቀሙ ትችላላችሁ። ማኑዋል ግን በየትኛውን ቦታ ሶኬት ሰክታችሁ መጠቀም የምትችሉበት ፍሳሹን ወደፈለገበት መድፋት የምትችሉበት ማኗዋል አሪፍ ነው። አውቶማቲክ ማለት እዚጋ እንደምናየው ልብስ ከተንለት ራሱ አጥቦ ስቲም አድርጎ ኦልሞስት 95% አድርጎ ይሰጠናል። ማኑዋል ደግሞ ሲሆን ኦልሬዲ ያጥባል የቆሸሹ ፓርቶችን ካላስለቀቀ ራሳችን የእጅ እገዛ ይፈልጋል ማለት ነው። የእጅ እገዛ ፈልጎ ፕላስ ደግሞ አውጥተን ስፒን ቤት ይኖረዋል። ሁለት አይነት ቤት ስለሚኖረው ማንዋል ሲሆን፣ ሰዓትን፣ ጊዜን፣ ጉልበትን ለመቆጠብ አንጻር አውቶማቲክ የተሻለ ነው። አንደኛ እንደነገርኩህ የሞተር አይነት ነው። ሞተራቸው አውቶማቲክ ሲሆን ዳይሬክት እና ኢንዳይሬክት የሚባላለው ዳይሬክት ማለት ኦልሬዲ ፓወር ይኖረዋል ማለት ነው። በደንብ ፓወር ይኖረዋል። ኢንዳይሬክት ሲሆን በዘዋዋሪ ስለሚያገኘው የዳይሬክቱን ግማሽ ነው ፓወር ሊኖረው የሚችለው ማለት ነው። ሰዓትን፣ ጊዜን፣ ጉልበት ዳይሬክት ሲሆን የሚወስደው አንድ ሰዓት ከሆነ ኢንዳይሬክት ሲሆን ሁለት ሰዓት ይወስዳል ማለት ነው። እኛ ጋ ያው በአውቶማቲክም በማኑዋልም በጣም በብዙ አይነት እንትኖች ይኖራሉ። ከበጀትም አንጻር ከአገልግሎትም አንጻር ለስራ መሆን የሚችል ፕላስ ለቤት መሆን የሚችሉትን ሁሉን ነገሮች ይዘን እናቀርባለን ማለት ነው። ወሺ ማሽን በአውቶማቲክ ደረጃ እኛ ሀገር ላይ ወደ 15 አይነት ብራንድ አለ። ማንዋል ኦልሞስት ወደ መቶ ሊደርስ ነው። አውቶማቲክ ላይ ካንዲ በሚል እዚህ ጋር ሶስቱን ለማሳየት የፈለጉት ካንዲ የሚል አለ፣ ፖፑላር የሚል አለ እና ቤኮ በሚል አለ። አሁን ላይ ኦፕን ኪችን አልያም ደግሞ ላይፍ ላይፍስታይል አችን እንትን ከፈለግን እነዚህ ፖፑላር የሚባሉ ታሪፍ ናቸው። ለምን ካላችሁኝ አንደኛ ቅድም እንደነገርኳችሁ ዳይሬክት ድራይቭ ናቸው። ዳይሬክት ድራይቭ ሲሆን በጣም ቆንጆ የሆነ የሞተር አይነት ስለሚኖረው ፓወርፉል የሆነ ጉልበት ይኖረዋል። አሰጣጠቡም 99% አላርጂክ ማስለቀቅ ይሄ ቆሻሻን ማስለቀቅ የሚችል ሰዓትን፣ ጊዜን፣ ጉልበትን ፕላስ ደግሞ ዱራብሊቲ ያቸው ከሌሎቹ በእጥፍ የተሻለ ስለሆነ ምንም ጥያቄ የለውም። ደግሞ ሰዓትን፣ ጊዜን፣ ጉልበትን ከቆጠበልን ማጠቢያን እኛን ተክቶ መስራት ከቻለ ምርጫችን ሊሆን ይገባል ብዬ አስባለሁ። ድምፅ፣ እንደነገርኳችሁ ዳይሬክት ድራይቭ ሲሆን ምንም አይነት ድምፅ አይኖርም። ቫይብሬሽን አይኖርም። ኢነርጂ ኮንሰፕሽኑ በጣም ዝቅተኛ ይሆናል። ኢንዳይሬክት ግን ሲሆን በቤልት ስለሚሆን ኢነርጂ ኮንሰፕሽኑ ከፍተኛ ነው የሚሆነው። ቫይብሬሽን ይኖራል። ድምጽ ይኖራል። ፕላስ ያቸው ላይም በጣም አፌክት ያረጋቸዋል ማለት ነው። እነዚኞቹ ማንዋል የሚባሉት አይነቶች ናቸው። ማኑዋል ቅድም እንደነገርኳችሁ ማጠቢያ ለብቻ መጭመቂያ ለምቻ የምናገኝበት ትኖች ይኖራሉ ማለት ነው። ማጠቢያዎቹ እዚህ ውስጥ ድረስ ውሃ ሚኒመም ማክሲመም ይኖረዋል። እዚሁ ላይ ከተን ልብስ ኦሬዲ በደንብ አዙሮ ሳሙና ከተንለት ያጥባል። ያጠበውን ደግሞ ድሬን አድርገን ድጋሚ ውሃ ከተን እዚሁ ላይ ካለቀለቅን በኋላ ይሄን ለመጭመቂያ ነው እንትን የምንለው። ይሄን አሁን እኛ ሀገር በደንብ የተለመደው ከውሃው አንጻር ከብዙ ነገሮች አንጻር እነዚኞቹ በደንብ ተለምደዋል። የውሃ ኮንሰፕሽናቸው ትንሽ አንደኛ፣ እያ ይህ ልብስ መጠቀም ውሃው እንዳባክን ማድረግ ትችላለህ። ሁለተኛ ደግሞ ከፕራይስ አንጻር ፕራይሳቸው ቀለል ያለ ስለሆነ ሰውም ከፕራይስ አንጻር ከአገልግሎት አንጻር የተሻለ ነው። 16 ኪሎ ግራም ከ40 ሺህ ብር ጀምሮ እኔ ጋር አለ። ኪሎ ግራም ማለት ያው ልብስ ግማሽ ውሃ ግማሽ ልብስ ነው። ምክንያቱም የውሃ ሰርፌስ ይኖራል። ልብስ ውሃ እንትን ሲያ 16 ከተባለ 8 ኬጂ መሸከም ግዴታ አለበት ማለት ነው። 16 ኪሎ ግራም ናቸው እነዚህ። 8 ኪሎ ግራም እና 16 ኪሎ ግራም አለ። ይሄ ፖፑላር የሚባለው እስከ 46 ሺ ብር ድረስ እየተሸጠ ነው ያለው ከ36 ሺ ብር አንስቶ። እነዚህ ጃምቦ እና ኖርማል አለው። ጃምቦ ማለት ቺንጋቸው ምናምን ወፍራ ለኮሜርሻል መሆን የሚችሉ ሲሆኑ ኖርማሉ ደግሞ ሲሆን ለቤት ስራ የማይበዛበት ከሆነ ፕራይሳቸውም ቀነስ እያለ ይመጣል ማለት ነው። ለአንዳንዴ የመነቸኩ ልብሶችን አሁኑ አውቶማቲክ ሲሆን ራሱ እንትን ስላለው የመነቸከ ልብስ ምናምን ትመርጥለታለ። ቦይል አድርጎ ምን አድርጎ የማስለቀቅ ፕሮባቢሊቲ ይኖረዋል። ይሄ ግን ዞር ሌፍትና ራይት 360 ዲግሪ ብቻ ስለሚያጠብ የማያስለቀቀውን አንተ ማገዝ ግዴታ ይኖርባል ማለት ነው። ቅድም እንዳየነው ደግሞ አሁን ውስጥ ትንሽ እነዛ ሮለር ጀቶች ይኖረዋል። እነዚህ ደግሞ ስሙዝ ናቸው። ሮለር ጀት ማለት የማሻውን እንትን ይቀንስልናል። አሁን እንደነገርኩ ማኑዋል የትኛውም ጊዜ የእጅ ገዛ ይፈልጋል። የእጅ ገዛን ቢፈልግ እነዚህ ስሙዝ ሲሆኑ፣ እነዚህ ስሙዝ በሚሆኑ ሰዓት የእጅ ገዛው እየጨመረ ይመጣል ማለት ነው። ሻካራ ሲሆን የማሸት ፕሮባቢሊቲ ይኖረዋል። ያኛው ደግሞ ሮለር ጀት ይባላል። የሚዞር ነገር ስላለው ያሀ የማሸት ፕሮባቢሊቲ ይኖረዋል። እነዚህ ሲሆኑ ግን የማሸት ፕሮባቢሊቲ ያቸው ይቀንሳል። እነዚህ ሃይሰንስ ይባላል ብራንዳቸው፣ 14 ኬጂ ካፓሲቲ መሸከም የሚችሉ ያ ማለት 7 ኪሎ ግራም ደረቅ ልብስ 7 ኪሎ ግራም የውሃውን ሎድ መሸከም የሚችል ነው ማለት ነው። እነዚህ ሃይሰንሶቹ 40 ሺ ብር ናቸው። 14 ናቸው። ሮለር ጀት ያልኳችሁ ልክ እንደነዚህ አይነት ነው። ሮለር ጀት ማለት ከዛኛው ይሄ የተሻለ የማሸት ፕሮባቢሊቲ ኖሯል። ሄሮ ለርጀቶች ሻካራነታቸው ውሃውን በሚቀስፍ ሰዓት ልብሱ ጋር ዳይሬክት ኮንታክት ስለሚያገኝ የማሸት ፕሮባቢሊቲ ስለሚኖረው ሞር ደግሞ ያው ሰዓትን ጊዜን ለመቆጠብ አሁን በዛ ሶስቴ አራቴ ከምንደግም በዚህ ሁለቴ ከሆነ ምንም ጥያቄ የለውም። እነዚህ የተሻሉ ናቸው ማለት ነው። ኦርቢት ይባላል 16 ኪሎ ግራም ነው የሚሸከመው። 8 ኬጂ ውኃና 8 ኬጂ ልብስ ነው። ሊትር ብዙ ሰማንያ ሊትር ዘጠና ሊትር ሊሸከም ይችላል። ግን የልብሱን ሎድ እንትን ለማለት ያህል ነው። ልብሱ ውሃ ሲጠጣ ደብል የሆነ ይሆናል። አሁን እነዚህ ሰውን አውቶማቲክ ሲሆን እራሱ ነበር አጀስት የሚያደርገው። እነዚህ ግን ሲሆኑ በጣም ከቆሸሸ 35 ላይ መካከለኛ ከሆነ 15 ላይ እያየን እንደ ልብሱ እንትን እንዳይጎዳ ስትሮንግ ኖርማል አለው፣ ሶፍት አለው። እነሱን ራሳችሁ ትመርጦለታላችሁ ማለት ነው ፕሮግራሙ። እነዚህ ደግሞ አልፋ ይባላሉ 15 ኬጂ ናቸው። እነዚህ ከነዛ ለየት የሚያደርጋቸው ውስጣቸው ስቴንለስ ስቲል አልሙኒየም ፕሮፋይል እንትን ያለ ነው እና ሞር አልሙኒየም ሲሆን አብዛኛው ጊዜ የኛ ሀገር እንትን ይሄ የመዛግን ፕላስቲክ እድሜ አይኖረውም ብለው የማሰብ ፕሮባቢሊቲ ይኖራል። እና ይሄኛውን ሰው የመውሰድ እንትን አለው። እነዚህ ታይም ናቸው። ታይም ማለት ለማጠብ የምንወስደው ሰዓት ነው። ሪንዝ እና ወሽ አንድ ላይ እዚ ጋር በሚሰራ ሰዓት እዚ ላይ እናረጋለን። ከጨረስን በኋላ ድሬን እናረጋለን። ድሬን ማለት ሙሉ ለሙሉ ውሃውን ይድፋ ነው። እነዚህ ደግሞ ኖርማል እና ዴሊኬት አለው። ኖርማል ማለት ጂንስ ምናምን ሲሆን ኖርማል ላይ ቀለል ያሉ ልብሶች ሲሆን ደግሞ እዛ ላይ አድርገን ልብስ እንዳይጎዳ የውስጥ ልብስ፣ ነጫጭ ቲሸርቶች አንገት እንዳይለጠጥ ቀለል ያለው ነገር ላይ ቢሆን ወሬት ይሻለ ነው። ይሄ ደግሞ የመጭመቂያ ቤት ሰዓት ነው ማለት ነው። በትንሽ ቮልቴጅ መስራት የሚችል ስለሆነ የስቶቭን ያህል አሊያም የብዙ የዋሽንጎቹን እንትን ያህል ፓወር አይወስድም ማለት ነው ዋሽንግ ማሽን። አሁን ደግሞ ወደ አውቶማቲኮች እንሄዳለን። ቅድም እንደተነጋገር ነው አውቶማቲክ ከ8 እስከ 20 ኬጂ ኔጋ ይገኛል ማለት ነው። እነዚህ 9 ኪሎ ግራም ናቸው ለማየት ያስፈለኩት። ቤኮ ማለት የቱርክ ብራንድ ናቸው፣ ቆንጆ ናቸው። ቦይል ያረጋል ራሱ ላይ ይለሃል እዚህ ጋር ይችኛው የቦይለር ዋና 90 ዲግሪ ሴልሺየስ ቦይል ማድረግ ይችላል ይልሃል። አርፒኤም ደግሞ የስፒን ፓወር ነው። አርፒኤም ማለት 200 ማለት ኦልሞስት 75 እስከ 80 ድረስ ማድረግ የሚችል ፐርሰንት ማድረግ ይችላል ማለት ነው። እነዚህ ደግሞ ሸርት፣ ዱቬት፣ የተለያየ አይነት ልብስ በምከት ሰዓት አሁን ነጠላዎች ሊሆን ይችላሉ ጋቢዎች ምናምን ሲከተት የተለያየ አይነት ፕሮግራም ይኖረዋል ማለት ነው። እነዛን ፕሮግራሞች አንዴ ተሰጣለ፣ ከዛ በኋላ ጀስት አውቶማቲካሊ ስታርት ስትለው ራሱ አጥቦ ጨምቆ ስቲም አርጎ መስጠት ግዴታ አለበት ማለት ነው ስቲም አርጎ ኦልሞስት እንደነገርኩ ስቲም ፕላስ ፕላስ ለሆኑ እነዚህ በመጭመቅ ብቻ 75% ስቲም ሲጨመር 80% እንትን ማድረግ ይችላሉ። 80% ማለት ትንሽ ነው፣ ንፋስ የሚፈልገው ከ9 እስከ 12 ኪሎ ግራም በቤኮ ታገኛላችሁ። 9 ኪሎ ግራሙ 75 ሺህ ብር ጀምሮ አለ ማለት ነው። እኔ ጋ 12 ሲሆን እስከ 100 ሺህ ብር። ወሸር ፕላስ ድራየር ደግሞ በሚል አማራጭ መጥቷል። ወሸር ፕላስ ድራየር ማለት ይሄ የማስጣትን እንትን አብዛኛው ሰው ካልፈለገ ማስጫ ብቻ እንትን ካልፈለገ ያን ነገር መጠቀም ይችላል ማለት ነው። እነዚህ ደግሞ ወሸር ፕላስ ድራየር ያልኳችሁ ናቸው። ወሸር ፕላስ ድራየር ማለት ኦልሬዲ ቅድም እዛ ጋር ለማየት የፈለግ ነው። አርፒኤም ማለት የመጭመቅ እንትኑ ሺ 200 ነበረ። እነዚህ ሺ 400 ነው ያ ማለት በመጭመቅ ብቻ 90 ፐርሰንት ማድረቅ ይችላል። ስቲም እያደረገ ፕላስ ደግሞ ድራይ ስላላቸው እነዚህ 99 ፐርሰንት ማድረቅ ይችላል ማለት ነው። ከዚህ የምንጠቀመውን ልብስ አውተን መልበስ መቻል እንችላለን ማለት ነው። ሰዓትን፣ ጊዜን፣ ጉልበትን ለመቆጠብ ቅድም እንደነገርኳችሁ የዚህ የሺ 200 እና የሺ 400 ልዩነቱ ምንድን ነው ካላችሁኝ፣ ሺ 400 ማለት ዳይሬክት ሞተር ይሆናል። እነዚህ ሲሆኑ ደግሞ ኢንዳይሬክት ይሆናሉ። እነዚህ ላይ ቫይብሬሽን ሊመጣ ይችላል። ሺ አራት ግን ሲሆን ቀጥታ ሞተሩ ከጀርባ ስለሆነ ዳይሬክት ድራይቭ ሲሆን ድምጽ አይኖርም፣ ቫይብሬሽን አይኖርም። ኢነርጂ ኮንሰፕሽኑ በጣም ሎ ነው። የሚወስድብን ሰዓት በጣም ትንሽ ይሆናል ማለት ነው። አሁን ላይ ትላልቅ ብራንዶች ላይ ብንሄድ በጣም ኤክስፔንሲቭ የሆኑበት የሞተራቸው አይነት ሲሆን ዋሺንግ ማሽን ደግሞ ሞተር ነው አንደኛ ሌላውን እያለ እያለ ነው የሚሄደው። ለዛ እነዚህ ዘጠና ዲግሪ ነበሩ እነዚህ እነዚህ 95 ዲግሪ ቦይል ማድረግ ይችላሉ። ስፒዳቸው 1400 ማለት ኦልሬዲ 90% ማድረቅ ይችላል። እስቲምና ድራይ ስላለው ልብስ እንዳይጨማደድ አድርጎ ስለሚያደርግ፣ እነዚህ አዲስ ብራንድ ናቸው። ገበያ ውስጥ ለመግባት ፔኔትሬት ለማድረግ ፕራይሳቸውን ቀንሰው ዱረብል የሆነ ነገር ይዘው መተው ነው። ሞር ሪኮመንድ አርጌኝ ካልከኝ ከፕራይስም ከኳሊቲም አንጻር እነዚህኞቹን ሪኮመንድ አደርጋለሁ። ተች ነው እዚህ ላይ ተች መጠቀም ትችላላችሁ ማለት ነው። እዚህ ጋር ደግሞ ለማየት የፈለግ ነው። ቀድም እንደነገርኳችሁ እነዚህ ድራየር ናቸው። ድራየር ማለት ማድረቂያ ብቻውን ዛጋ ቤኮን ገሳችሁ አዲሽናል ይሄ ያስፈልጋል። አዲሽናል እነዚህ ማድረቂያ ብቻውን። እነዚህ ነጠላ ለመጠርጠር ለመመሸን ብርድ ልብስ ለስራ ብናኝ ያለው አንሶላ ምናምን ለማድረግ ከተፈለገ ማስጫ ቦታ ለሌለው ሰው እነዚህ ማድረቂያ ብቻ ናቸው። ብናኙን አሁን ብናኝ፣ ቅድም እንደነገርኳችሁ ብናኝ ይኖራል እዚህ ውስጥ ያስቀራሉ ማለት ነው። እዚህ ላይ ደግሞ ውሃውን ሙሉ ለሙሉ ሲያደርቁ፣ ውሃውን ጨምቀው እዚህ ውስጥ ይከቱታል። ከዚያ ውታችሁ ራሳችሁ ይደፋል። እዚህ ጋ ሆዝ አለው ራሱ ማለት ነው። እና ያው ማስጫ ቦታ ለሌለው ሰው ማጠቢያ ብቻውን ገዝቶ ድራየር ለሚፈልግ ሰው፣ አሊያም ደግሞ ለስራም ይህን የሚፈልግ ሰው እኛ ጋር የጣሊያን ነው፣ ቱርክ አሴምብል እንደሚደረግ 10 ኪሎ ግራም ነው ልብስን አይረን ማድረግ ይችላል። ከነዛ በተለየ አይረኒንግ ፕሮግራም ስላለው በስልክም አጀስት ማድረግ የምትችለው ስለሆነ ከፕራይሱም ከኳሊቲም አንፃር፣ አዎ ስማርት የሆነ እንትን ስላላቸው በጣም አሪፍ የሚባሉ ድራየር ካፓሲቲ እነዚህ ናቸው። አሁን ላይ እነዚህ ሲሆኑ ሰዓት አላቸው። እዚህ ጋር ያጠብነውን ልብስ አውጥተን እዚህ ላይ እንከታለን ከዛ በኋላ ፕሮግራሙን አንድ አጀስት አድርገን በሰላሳ ደቂቃ አድርቆ ኮምፕሌትሊ አድርቆ ይሰጠናል ማለት ነው። አሁን የዛ ጋ የ15 ደቂቃ እጥበት ሊኖር ይችላል፣ የ30 እጥበት ሊኖር ይችላል። እሱ የራሱ ሰዓት አለው። በአንድ አውር ውስጥ አጥቦ አድርቆ ኮምፕሌትሊ ማድረቅ ይችላል ማለት ነው። እነዚህ ሲሆኑ ግን እንደነገርኳችሁ ድራየርም ቢኖረው ለብቻው እንደ ድራየር ፐርፌክት ላይሆን ይችላል። 97 96 ፐርሰንት ማድረግ ግዴታ ይኖርበታል። ይህ ሲሆን እነዚህ ግን ሲሆኑ ማድረቅ ብቻ ስለሆነ ስራቸው መቶ ፐርሰንት ያደርጋሉ ማለት ነው። መርካቶ